መስጠት ጥሩ ነው። ጡትሽ ሸፍኚ አንቺ እንቺ የራሱ የት ላድርገው ጌታን የት ላድርገው ማለት እርስ በእርስ ተብቋኳ የዮናታን አይ ቲንክ አውድ ውጭ ነው ምናምን ተባለ ግን ስለ ሱሳይድ ሰዎች ሱሳይዳል ስለሆኑ ሰዎች ለተናገረው ነገር አይ ቲንክ መልስ እንዲሰጥ ፈልጋለሁ። ስለ ጉንዳን ስላለው እኔ ራሴን ጉንዳን ያልኩት ብሎ የድሮ ፎቶዎቹ ጉንዳን ለምሳሌ ይሄ የማውቀውን ጉንዳን ነው የሚመስለው ጋር ሳያቸው ናባይ ሲላለ ሲላለ ይሄን ፎቶውን አይታችሁታል እና ይቅርታ ጠይቋል። ጉንዳን ነው የሚያልኩት ስለ ራሴ ነው ብሏል። እውነቱን ነው፣ ጉንዳን ይመስላል። ይቅርታውን ተቀብያለሁ። አትሊስት አድሚት አድርጓል። ችግሩን ችግሩን አድሚት አድርጎ ይቅርታ ከጠየቀ አንድ ሰው ማለት ነው፣ ችግሬ ይሄ ነው ብሎ ይቅርታ ካለ መክሰስ አችልም። ያልነካሽው ማን አለ? ማንንም የመንካት መፍታል ፕላትፎርሜ ፍሪ ነው። እመጣለሁ። ሳውራ ቁጭ ብለህ የምትሰማው ከሆነ ችግሩ ከኔ አይደለም ካንተ ነው። ጊዜን ፈሽተክ መተህ ቁጭ ብለህ የምትሰማው ከሆነ የኔ ችግር አይደለም። ጊዜ ለክ ሁሉ ቲዲፍ ይህ ጠረፏ ንግስትን ታሪክ ትዝ ይላችኋል። ስለ ጠረፋ ንግስት እናወራ አንድ ሰው የጠረፋ ንግስት ላለ ማን መሰላችሁ እንትና አሁን ላማክራችሁ ሞቲቬት ላድርጋችሁ የሚለው ይሄ ፌሚኒን የሆነ ሰውዬ ማን ነው የሶፊያ ሽባባው ባል ስሙን ጻፉት ቆንጆ ስም አለው ማን ነው ታዋቂ ልውልዬ ዶክተር ወዳጄ ነ ዶክተር ወዳጄ ነ የእናቴን ጓደኛ ያገባል። እናቴ ስንት ዓመቷ መሰላችሁ? ሰባ ዘጠኝ ዓመቷ ነው እናቴ፣ ሰባ ዘጠኝ ዓመቷ ነው። ከእናቴ ጋር ልዩነቷ እናቴ አልተማረችም። በሀያ አምስት ዓመቷ አምስት ነው ስድስት ልጅ ፈልፍላለች። እናትነት አስረጅቷታል። ኑሮም ደግሞ ላይክ ሙድ ይዞባት ነበረ፣ ድሮ ማለት ነው። ስለዚህ ድህነት ያስረጃል፣ በነገራችሁ ላይ እና ሙድ ይዞባት ነበር። ኑሮ በልጅነትም ልጅ መውለድ እናቴ ላይ ሙድ ይዞ ባታል አስቴር ደግሞ የምትባለው እኛ ሰፈር ናት። ድሮ ኤርፖርት ውስጥ እንደዚህ ሱቅ ውስጥ ምናምን ይሸጡት የሉ አሁንም ማ ይሸጣል፣ እንደዛ ናት። ከዛም በኋላ እዛ ሱቅ ውስጥ እየሄደች እንትን ስትል ሳሜልዶ ደግሞ ለአፍሪካን ዩኒየን ስብሰባ ያለ አዲስ አበባ ይመጣል። ወም አካሄዱ ራሱ ትዝ ይለኛል በዛን ጊዜ ከዛም በኋላ አስቱካን ያያታል ማለት ነው። አስቱካ ገብታችኋል። ሀይ ዌስት ሱሪ ቬል አፍሮ ምናምን ማበጠሪያ ሰክታ መሰለኝ ኤርፖርት ስሰራ ነበረው እና ከዛም በኋላ ሳሚልዶ ያያትና ፍቅሪ ነቀበቴ ማለንጎዳ ብሎ መንጌን ያማክረዋል ማለት ነው። የምር ታሪክ ነው የምነግራቸው ከዛም በኋላ ፍቅሪ ያዘኝ ምንድን ነው የማደርገው ብሎ በኦሮምኛ ነው የነገረው ለመንግስቱ። መንግስቱ ኦሮምኛ ይችላል በነገራችሁ ላይ። እና ከዛም በኋላ ያስተዋውቃታል። አስቴር ከሱቅ ተቀጣሪ ፈርስት ሬዲዮ ፍላይቬር የሆነችላችሁ። ኦቨርናይት ኦቨርናይት እኮ ነው የሆነችላችሁ

ባይዘዌ ከብዙ ሰው ሞዴሬተር አንስቼ ለአዳዲስ ቤተኞቼ ሞዴሬተር ሰጥና ስድብ ማየት አልፈልግም? ነምራ እስከሚመለስ ነማ ሲመለስ ስድብ ማይቻል አቅም እሱ እያለ አይምሮ ጤኔም ጥሩ ነበር፣ በነገራችሁ ላይ ኦኬ። የኛ ሰፈር ሴትዮዋ ናት እንዳልኳችሁ። ከዛን ሀስቱካ ማዘር ባክቴን 25 አመት ምናምን ሆና ስንት ልጅ ነው አምስት ቢያንስ አምስት ልጅ ወልዳለች። አምስት ልጅ እያሳደገች ነው። የወታደር ሚስት ናት ምናምን። ፋዘር ደግሞ ቆንጆ ነበረ። ነው ሲመቸው ይመጣል፣ አንዳንዴም ይሞታል፣ ከዛን ይመለሳል አለ ይባላል። ለቅሶ ትቀመጣለች፣ ሽወት ሚዝረበል ማዘሬ ና። አምስት ልጅ ብቻውን ያሰደገችው፣ ከዛም በኋላ ነው ወታደር ስትሆኑ ሞተ ትባያለሽ፣ ታለቅሻለሽ። ከዛም በኋላ ወካርኮ ይመጣል። እነዚህ አይነት ነገር ሁለቴ ምናምን መርዱ ቁጭ ብላለች ምናምን የሆነ ዊርድ ነው። ወታደር ሚስት ስትሆኑ እና በቃ ኑሮ ሙድ ይዞባት አለማየን ማለት ነው። እቺ ደግሞ አልወለደችም። ከእንደገና ደግሞ ትንሽም ፊደል ቆርጥራለች። ኤርፖርት ውስጥ ደግሞ ሱቅ ውስጥ ተቀጥራ እየሰራች የነበረች ኦቨርናይት ፈርስት ሌዲ ኦፍ ላይቤሪያ ሆነች ሆንችላችሁ ላቸዋለሁ ሰው ላይቤሪያ ደግሞ ዳይመንድ ነው ጎልድ ነው ይሄ ነው ከዛም ጦርነቱም አለ ከዛም በኋላ ሳሙኤል ዶ ይገደልና አስቴር ወዴት ሀገር ትሸሻለች ወወደ አሜሪካ ትሸሽና እናትየው ይታመማሉ እናትየውን እራሱ አውቃቸው ነበር እ እኛ ሰፈር ነውየምነውእ እኛ ሰፈር ቤታቸውን እራሱ ያኛውን ተወርሶባቸው እዚህ ጋር እራሱ ወደ እኛ ቤት ፊት ለፊት ሰፈር ሲመጡ እራሱ ትዝ ይለኛልና ከዛን ዶክተር ወዳጄነ ዶክተር ነው። እዚች ጋር ጺም ነበረችው። ቀጫጫ ነው፣ ዶክተር ነው። እዚች ጋር ጺም ነበረችው፣ ምናምን ያለችው። ጺም ዜር ፎር ጺም አይደል? ጺሙን ነው አቆጥራችሁ ታታውቁም? የዶክተር ወዳጄነን ይቆጥራል ኮ ጺሙ። ትንሽ ጺም ሊሆን ጣለ ጣለን ያለበትና ከዛም በኋላ ቴድና እናቷን እያሳከመ ምናምን ታዩዋለች። ቀይ ነው፣ ቀጭን ነው። ሲያወራ ምሁር ነኝ ባይ ነው ምናምን በቃ ሞቲቬትም አርጓት ነው መሰለኝ። ከዛም በኋላ ያ ከ14 12 እዚ ጋ ነው ያለችው የሱ ጽም 14 12 እዚ ጋ ነው ያለችው። ከዛ አንድ እዚ ጋ አንድ እዚ ጋ እውነት ነው ዝም ብለስማ ሞደሬተሮችስ ማንበብ መጻፍ አይችሉም ብለህ ከሰደብካቸው እራሱ ሚውት ያደርገዋል ተጠንቀቅ እና ከዛም በኋላ አስቴርን ይጀነጭናታል ማለት ነው ወዳጅ አስቴርን ይጀነጭናታል ከዛም በኋላ አስቴር ፍቅር ያዛት ፍቅር የያዛት አንድ ወንድ ልጅ አላት አላት ነው ምን ላይ ነበረች ዳይመንድ ላይ ያለች፣ የለም ዳይመንድን፣ ኢኮኖሚው የላይቤሪያ በዳይመንድ የሚንቀሳቀስ ነው። ሰው ሲዝሬች፣ ከዛም በኋላ አገባቸው። አሜሪካን ሀገር መጣ። አሜሪካን ሀገር መጣ። ከዛን እንደ ማንኛውም አገልጋይ አሜሪካን ሀገር ይኖሩ ይኖሩና አሜሪካን ሀገር ይሰለቻቸዋል ነው። እንደፈለጉ ማገልገል አይችሉም። እንደፈለጉ ወጥተው መግባት አይችሉም። እንደፈለጉ ካፌ ቁጭ ብለው ለአራት ለአምስት ሰዓት መበጥረቅ የለም። ወሬን ማጋብቶ ማዋለድ የለም። አሁን እንኳ አገልጋዮቻችን አሜሪካ ይመጣሉ። አራት ሰ አራት አመት አምስት አመት ማክሲመም አስር አመት ይኖሩና ወዴት ነው የሚገቡት? ወደ ሀገር ቤት ልጅ ሚስት ምናምን ጥለው ወደ ሀገር ቤት የሚሄዱት ካፌ እንደፈለጉ አይቀመጡም። አሜሪካን ሀገር የለም። ቡና የዘመሩጥ አይደለም። ሰው ሰኞ ሰኞ ቃተኛ የሚባለው ሬስቶራንት ሄዱ። ያ ሁሉም አገልጋይ ልጆቻቸው ሚስቶቻቸውን አሜሪካን ሀገር ቤት ነው አገር ቤት የገቡ ኢትዮጵያ የሚንዘላዘሉ አገልጋዮችን ለማየት ቃተኛ ስጋ ቤቶች ሰኞ ሰኞ የእነሱ ውድ ሰኞ ነው። እንደፈለጉ ከአንድ ፌንጣ ከአንድ ቸርች ወደ ሌላ ቸርች ጺሞቻቸውን አበጥረው ጸጉራቸውን ቀለም ተቀብተው አጎፍረው መንዘላዘል የለም። አሜሪካን ሀገር ሁሉ ነገር በሰዓት ነው በሰዓት ነው። ኢቨን ቸርች ሰርቪስ በሰዓት ነው። ይሄን መዝሙር ለአምስት ደቂቃ ብቻ ነው የምትዘምሪው። ቴንክ ዩ ሶ ማች ኪንግዬ፣ በእውነት አሁን። እኔ ድሮ የምሄድበት ቸርች ሊስት ይሰጥሃል፣ ሜኑ ማለት እንደ ሜኑ ማለት ነው። ከዛ ይሄን መዝሙር ለአምስት ደቂቃ እንዘምራለን። በዚህ ሰዓት ቀጥ ብሎ ይቆማል። ስብከት ይጀመራል። አስር ደቂቃ ስብከት፣ ለስንት ሰዓት እራሱ እንደምትታገዝ ሰውየውን ይነገርሃል። ለስንት ደቂቃ? አሁን ሰባኪው ቦሪንግ ከሆነ ቁጭ ብለሽ ሰዓት እያየሽ አራት ደቂቃ ይቀራል፣ ሁለት ደቂቃ ምናምን። ያ ዳይመንዷን ምናምን ያ እርጉዝ ላም የወለደች ላምን ያገኘው ከዛን ወዳጅ ሀገር ቤት ይገባል፣ ሀገር ቤት ይገባል። ሀገር ቤት ሲገባ ሶፊያ ሽባቦ ደግሞ ጌታን ትቀበላለች። ሶፊዬ ቆንጆ ሶፊያ እንግዲህ አሁን እንደው እድሜ መተው አሁንም ቆንጆ ናት፣ ውብ ናት። ወብላ ሶፊያ እሱ የሚካሄድ አይደለም እና፣ ከሆነች ስሟን አልጠራም። ስሟን አልጠራም። ጌታ ምስክሬ ነው። ስሟን አልጠራም። የሆነች ዘማሪ ጋር የሆነች ዘማሪ ስቱዲዮ ውስጥ ሽሩ ጉድ ሲሉ፣ ሶፊያ ደግሞ ትመጣለች። ያቺ ዘማሪ ከሆነ ድራመር ጋር ግንኙነት ነበራት። የፍቅር ግንኙነት የፍቅር ግንኙነት ቆያ ልጀምርላችሁ፣ እንዴት ሶፊያን እንዳገኘ እንዴት ሶፊያን እንዳገኘ። ከዛም በኋላ የፍቅር ግንኙነት ነበራት። ከዛም ሶፊያ ደግሞ ወደ መዝሙሩ ዓለም ወደ ስቱዲዮ ዓለም ስትመጣ ያኛው ሙዚቀኛ ሶፊያን ፈለገ። ይሁን የለም ፍሬሽማን እያለች ምናምን ግራጁዌቲንግ ክላስ ገርልፍሬንድ ከነበረው አንዱ ጎረሚሳ። ልክ ፍሬሽማን አንቺ ወይም እናንተ ስትሄዱ ምናምን ግር የሚሉባችሁ የለም? በቃ ፍሬሽ ሚት ሶፊ ከዛም በኋላ ሊለያዩ ሲሉ ሊለያዩ ሲሉ ያችኛዋ ሁለቱም ህጻናቶች ናቸው። ሶፊም ህጻናት፣ ያችኛዋም ህጻናት። ከዛም በኋላ አረገዘች፣ ያችኛዋ ማለት ነው አረገዘች። ከዛም በኋላ ህጻን ነበረች። ከዛም ሶፊ ይሄን ስትሰማ ወዳጀንን ታውቋለች። ወዳጀንን ስትተዋወቀው ምን አረገች? ትልቅ ሰው ነው። ምራቁ አጥ ያረገ ነው። ለትዳር ይሆናል። ከብቶች ለትዳር ይሆናል። በቃ ልጅ ወልጄ ከሱ ጋር ልጆቼን በደንብ ማሳደግ እውድ ውድ አንድ አይነት ለብሰን ቸርች እንሄዳለን። ያ አባ አባ እኔ አስመልኬ ሲጨርስ እሱ ደግሞ ሲሰብካል፣ ቸርች እናቋቁማለን። ያ ባለራእይ ቸርች እናቋቁምና እሱ ፓስተር ይሆናል፣ እኔ ፈርስት ሌዲ እሆናለሁ በሚል ቀላል ምስኪን ምስኪን ብራንድ ቢኖረው፣ ሶፊያ ሽባቦናት በነገራችሁ ላይ ከዛን ሶፊያን ያገባል። ሶፊያን ሲያገባ የሆነ ጳውሎስ ነው ፒተር ነው የሚባሉ ያ ጥቁሩ ጥቁሩ ጋዜጠኛ እሱ ይጽፍበታል ማለት ነው። አወዝ ፍሬሽማን ባክቴል ማለት ነው። እኔ ፍሬሽማን ነበርኩኝ። ጳውሎስ ታንኪ ዩ ጳውሎስ ይጽፍበታል። ከዛን ለካስ ወዳጀነ ሚስቱን የፈታበት ሪዝን ብሎ ለቤተ ክርስቲያን ባክዜን በጣም መፋታት ምናምን ከኃጢያቶች ሁሉ ኃጢያት ነው። አሁን ትዳርን መጠበቅ ዋው ሀው ምናምን እንደሚባለው እንዳይመስላችሁ ባክዜን። ደግሞ ከፈታሽ ሲኦልት ገብያለሽ የሴጣን ጓደኛ ነሽ ምናምን ነው ምትባ። ሀኒ ሀኒ እንዴት ነሽልኝ? ደህና ነሽ ወይ? ሰው ፍቺ በጣም ነውር ነው በዛን ጊዜ እና ሰው እሱን አረ፣ ወይኔ ለልጆቼ ወተት እየገዛሽ ነው ኒ አረ ተይ፣ እኔም እኮ ልጆቼን አባት አከብረዋለሁ። ማን ተናንቁ ታሪኩን እያወራው ነው ስለዚህ ምን አረገ፣ ምን ያረጋሉ መሰላቸው እነዚህ አገልጋዮች ማለት ነው። ልክ ሚስታቸውን ሲፈቱ እንትን ያረጋሉ ኢትስ ኦኬ ለማስባል፣ ወይ ልጆቹ ከኔ አይደለም ብሎ እንዳንዳንድ ዘማሪዎች ከሚስቶቻቸው የወለዱትን ልጆች ይክዳሉ፣ ወይ ደግሞ ዘሞተችብኝ ይላሉ። ከዛም በኋላ ዶክተር ወዳጄ ኔ ምንድን ነው የመረጠው የጠረፋው ንግስት የጠረፏ ንግስት ብሎ የማዘርን ጓደኛ የማዘርን አብሮ አደግ ምንድን ያደረገው ሴትዮዋ ማለት ነው። እንደመታክል ሴትዮ ነው እኮ ነው፣ እንዲሁ ላይክ ዳይኒንግ ቴብል እንደዚህ ቁጭ ብላ እራት እየበላች ዝንቦና ትበራለች ይላል። ስንት ፓርት እንደነበር ታውቃለች። ትዝ ይላችሁ በሬዲዮ ስንሰማ በኢየሱስ ስም እያለን አስር ነው ምናምን ፓርት የጠረፏ ንግስት ስብከት ብሎ ማለት ነው። እንዴት ከዛ ትዳር እንደወጣ ሴትይቱ ወደ ሴጣን ትቀየራለች እና እራት አብረን እየበላን ዝንብ ትሆናለች፣ ትበራለች። እኛም ማመን ነው፣ እኛም አንመን ነው ያ ከዛም በኋላ ሶፊን ሲያገባ ጳውሎስ ጌታ ይባርከው። ይህን ታሪክ ዩ ሪሜምበር ራይት አናፍ። ያ እኛ ራሱ ጠምደናጥቻ ጋን ታምናምን ብለን ሴትዮዋ እሱን ስብከት ከጨረሰ በኋላ ግን ደጉ ጊዜ ግን፣ በዚህ ዘመን እንኳን ዝም ባልሆነች ከባድ ነበር ሚሆነ። በዚህ ዘመን ቢሆን በእውነት ከባድ ነበር የሚሆነ፣ እንኳን በድሮ ጊዜ ሆነ። እና እኛም ማምነነው ስንገጽጻት ስንረግጣት ነበረ። ሴትዮዋ ሴትዮዋ አሜሪካን ሀገር ቁጭ ብላ አርፋ ተረገጠች፣ አርፋ ተሰደበች፣ ሴጣን አጋንንታ ምናምን አላት። ከዛም በኋላ ህይወቱን ቀጠለ ሰውየው፣ ሶፊን አገኘ፣ ሶፊዬን አገባ። ልክ ሶፊን ሲያገባ አውሎስ ጨመረው ማለት ነው። እንኳን ትንዚ ዘራራ ዝም ብሎ ይተናል። እና ሶፊያን አገባ። ሶፊያን ሲያገባ ትዚ ይለኛል። ፍሬሽ ማን ነበርኩ እንዳልኳችሁ ደብዳቤዎቹ ወጡ። ዶክተር ወዳጄነ በነገራችሁ ላይ መጀንጀን ማችሉ ሰዎች፣ ወንዶች እዚህ ካላችሁ ሴትን ግጦ ግጦ ከጨረሰ በኋላ ላይክ የለም። ኤቭሪቲንግ ሂ ሙቭድ ፎር ጉድ፣ ወደ ኢትዮጵያ ፎር ጉድ ሙቭ ያደረገው በአስቴር ገንዘብ ነው። እስከ አስራ አራት ፂሙ ማለት ነው ይሄ ደቃቃ ደግሞ ሲያስጠላኩ እና እኔ ግብጽ ይህን ሁላ ሰው ነቅፌ በአካል ግን ያገኙን ቀን የኢትዮጵያ ህዝብ የሚቀጠቅጠኝ ነው ይመስለኝ ዛሬ ቁጭ ብዬ ሳስብ አፌን መሰብሰብ እንዳለብኝ እውነቴን ነው እና እና ከዛም በኋላ ልብ አግልጥ ጸሐፊ ነው። እኔ ራሱ እኔ ራሱ የልቤን ፒያኖ አጫወተው። ምላሱ ቅቤ ነው ብዕሩም ቅቤ ነው። አይ ዋዝ ላይክ ናይንቲን። በቃ ከተጀነጀነ እንደዚህ ነው እያልኩኝ፣ እንዴት ደብዳቤ ጽፍላታል። ጊዜውን ወስዶ ጊዜውን ወስዶ ጌታ ምስክሬ ነው። እንዴት እንደጀነጀናት ልቧን ቅልጥ ነው ያደረገው። እሳት ላይ እንደወደቀ ቅቤ ነው ያደረገው ልቧን እሱን ቴንክዩ። ስሞች ወንድ የሚያስመስል ነገር የለውም። አው ግን እኔ ያከናጨጅ በእግዚአብሔር ፍጥረት መቼም መናገሩ ጥሩ አይደለም። እኛም ምን እንመስላለን? በመስታወት እኮ ራሳችንን ስናይ ብዙ ብዙ ይስተካከል የምንል አካላቶች አሉን፣ እና እግዚአብሔር ነው የሰራው። እንግዲህ እኔ ግን አሁን እሱ እና ይሄን ወይ አቀለጣት ሴትዮዋን፣ ከዛን ስለ ጠረፏ ንግስት ተነሳ። ፓስተሮች ምናምን ጳውሎስን እንደበድበሃለን የግድያ ዛቻ ምናምን ተጀመረ። ግን ሶፊያ ጥሩ ሚስት ነበረች። ከባሏ ጎን ቆመች። ወልዳ እርጉዝም ነበረች መሰለኝ። ሁለተኛዋ ልጇ አሜን እና ግሬስ፣ እንደዚህ ነገር ልጆቿ። ከዛም በኋላ ብዙ ነገር አብረው ቆማለች፣ ከዚህ ሰውዬ ጋር ማለት ነው። በብዙ ነገር አብረው ቆማለች። ከዛም በኋላ ለሷም አልሆናት ለሷም አልሆናት እና የጠረፋ ንግስት በሀሰት የሴትን ልጅ ስም ለማጥፋት ለመንፈታ ለሚባለው መልስ የፈታሁት መስማማት ስላልቻልኩ፣ ትልቅ ሴትዮ ናት፣ መውለድ አችልም፣ እኔ ወልጄ መኖር ፈልጋለሁ። በቃ ዳይመንዷን አይቼውን ያገባዋት እሱ ደግሞ ሲያልቅ ወይ ደግሞ በቂ ነገር በነፊት ሳረግ ሀገሬ መግባት ስላለብኝ ሀገሬ ገብቻ አለው። እንደዚህ አይነት ነገር የለ፣ ግልጽ ነገር ያ ሶፊያ አሁን አገባች። እንደ ሰማሁት ፓይለት ነው አሉ ሰውዬው። እንደሰማሁት የጠረፋ ንግስት የሚባልም ስቶሪ የለም። ሂ ክሪኤትድ ድስ። እንደ እንትና እንደ ይሄ ጎጃሚው ደራሲ ማን ነው? የሜላት ኤክስ ሀዝበንድ፣ የሜላት ኤክስ ሀዝበንድ ማን ነው ስሙ? ይሄ ውሃ ለምናምን ዴርቶ ጋዳን የጻፈው እንደሱ ነው ክሬት ያደረገው ሜንታሊ ጭንቅላቱ ላይ ነው ክሬት ያደረገው የጠረፏ ንግስት ይስማ ከወርቆ ማለት ነው እንደ ይስማ ከወርቆ በጭንቅላቱ ክሬት አረገ እና የዝችን ሴትዮ ካራክተር አሳሲን ማድረግ አለበት ምክንያቱም የፈታት ሪዝንን ወይ በዝሙት ምናምን ነው አደለ ስለዚህ ሴትዮ ትልቅ ሴትዮ ናት አዘሙትበት ወንድ አታሳድበት ምን አረገ ሴትዮ ዝምብ ናት አለ ይህ አጋንንት አለባት የዌስት አፍሪካ አጋንንት አለባት ማፉንዲናት ከዛም በኋላ ደግሞ በቃ ቁጭ ብዬ ዲነር ላይ ምናምን ትበራለች፣ በቃ ትቀየራለች፣ ምናምን አስበሸዋል አስበዋል። ከሰው ጋር ቁጭ ብለ ዝንብ ትልቅ ሴትዮ እኮ ደሞ እብድ ነው የምታክለው። ያቺ የምታክል ሴትዮ ወደ ዝንብ ስትቀየር ከዛም ትበራለች። አስቴር ሀብታም ናት እና እሱን ደግሞ በአካፕ ያደረጉት የቤተ ክርስቲያን ፓስተሮች አገልጋዮች ነበሩ። እሱን የረዱት እሱን የረዱት ማለት ነው። ማያን አረጋት። በቃ እንደዛ አድርጎ እንኳን እሱ ምእመናን ራሱ እሱን ስብከት ማለት ነው በካሴት እንደዚህ እንደዚህ እያደረግን ቁጭ ብለን በስመ አብ ምናምን እያልን ሰማን። ቪክትሟ ግን አስቴር ናት። የአማኑ የላሞስ ትርከት ነው። ኦኬ ወይ ግን ሴትየዋን እንኳን እንኳን ፈታት እስከምንል ድረስ እንትናል ናሲዲ ይሄኛው ቴፕ ነበረ እኔ ባክቴን ቴፕ ነበረ ትዝ ይለኝ ትዳር ሲመክር ምናምን ያ አክቹሊ ስቲቭ ሃርቪም ሶስት ይፈቷል፣ ታውቃላችሁ። ኢቨን ሂስ ፎርዝ ሜሪጅስ አሁን ራሱ ቺት አርጋበታለች ሚስቱ። ባይዘወይ ባይዘወይ አንዳንድ ሴት እኮ እግዚአብሔር ይገጽጻቸው የሚያስብሉ ሴቶች እንዳሉ ታውቃላችሁ። እች ሴት እስከ አምስት ልጇ ልጆች ስቲቭ ሃርቪ ሂዝ ቢግ በጣም ትልቅ ኮሜዲያን ነው። ቲቪ ፐርሶናሊቲ ነው። ፌመስ ሌጀንድ ነው። ሊቪንግ ሌጀንድ ነው። እና ስቲቭ ሃርቪ ሚስቱን እችኛዋን ሲያገባ ሌላ ሚስት ነበረችው። እሷ አነበረችው ከዚም በኋላ እቺን ኮሜዲ ሾ ላይ እንደዚህ እያወራ አያት እያወራ ማለት ኮሜዲ እያሳቀ ሲሆን አያትና፣ ሚስቴ ንሻላት ሚስቴ ንሻላት። እስከ አምስት ልጆቹ አገባት። ስቲቭ ሃርቪ ቬሪ በጣም ሪች እኮ እና አገባት። ከዛም በኋላ አምስት ልጆቿን ስሙን ሰጣቸው ስሙን ሰጣቸው ላስት ኔሙን ሰጣቸው። ላስት ኔሙ እራሱ ብራንድን የሰጣቸው ማለት ትችላላችሁ። ገብታችል። ከዛም በኋላ ቺ ታረገችበት፣ እሷም በተሯ ቺ ታረገችበት እላችኋለሁ። እና እሱ ሶስቴ አግብቶ ስለ ሜሬጅ ይሰብካል። ብዙ ኤክስፒሪየንስ አለው። አይመስላችሁም? አንድ ሜሬጅ ካለው ሰው ሶስቴ የፈታ ሰው ኤክስፒሪየንስ ያለው አይመስላችሁም? ቢኮዝ በትዳሩ አንድ የጸና ሰው እኮ ስለ አንድ ሰው ነው ማውራት የሚችለው፣ ስለ ትዳር ምናምን ምናምን። ያ ምን አገባሽ ታዲያ? ለምን አያገባኝም? እና ይሄንን ነው ምላችሁ። እና የጠረፏ ንግስት ታሪክ ሁሌ ያስቀኛል። ሶቪያ ሽባባው ግን በስት ዋይፍ መሆኗን ያወቅኩት ለዛኛው ሰውዬ በጣም ቆማለት ነበረ ለባሏ ለባሏ ሚዲያ ላይ መታ ቀውጠው ምናምን ምናምን ባሌን አትንኩብኝ ብላ ዳይቦ የሆነ ጆይን የሆነ ጆይን ነው ተንከራተትክ። ይህ ዳይቦ የሚባለው ሰውዬ አሁን ጆይን አርጌ ያልኩት የዲቦራ ጊፍትር ነው። ዲቦራ በሱ አንድ ሰሞን ትምልበት ነበር እና ሲጣሉ እኔ ጋር ይመጣል። ደጋግሞ ሲጣሉ አቅበታለሁ። ሲጣሉ ማለት ነው ሲጣሉ ደጋግሞ እንደ አሞራ ይከበኛል ማለት ነው። ከዛም በኋላ ሲታረቁ ደግሞ እሷ ስር ይሆንና ይሰድበኛል። ሲታረቁ ማረሻው አልሰራ ብሎት ሊሆን ይችላል። እና ዳይቦ ስትጣሉ እኔ ጋር አትምጣ እንደ አሞራ ይዞረኛል፣ ጌታ ምስክሬ ነው። ሲጣሉ ኢንቦክስ ያረጋል፣ ላይቭ ላይ ይዞራል፣ ኮመንት ይኮምታል፣ ምናምን ምናምን። ከዛም በኋላ ሲታረቁ ደግሞ ይጠፋና እንትኑ ይዝና ይሳደባል፣ ይፖስተኛል። አሁን አዶ ነው ችግር ምንድን ነው? ምን አለ ዲቦራ ይወዳታል። በነገራችሁ ዲቦራ በጣም ይወዳታል። ሲታሰር ወደ እኔ ሲፈተው ነው እሱ። ከዛ መቶ ያማታል እኮ በኢንቦክስ ምናምን መቶ ያማታል ምናምን፣ ቺታ አደረገችብኝ ምናምን ይላል ማለት ነው። እንትናን ዲቦን ማለት ነው። ስታሳዝን ግን እሷለች ሰው የለኝም የምትለው አሁን ገባኝ። ዲቦዬ ሰው የለኝም የምትለው ገባኝ በእውነት። እንዴት ናችሁ? ሌላ ምን ወሬ አለ? ምስኪን ትመስላለች። አልወዳትም። ቆይ ቆይ ቆይ ቆይ፣ ቤታ ልጄ ቡቱ ሊስን ሊስን ቤታን፣ በእውነት እኔ በእናታቸው ሪከርድ አድርጉኝ ምናምን አልልም፣ ግን ብታደርሱልኝ ደስ ይለኛል። እኔን ሪከርድ አታደርጉኝም፣ ደስ የሚለው ነገር የውርደት እንትን አይቀመጥልኝም ቲክቶክ ላይ።